አስታራቂው ፍፄ ዛሬ ደግሞ ለየት ባለ መልኩ ለእነ ሀይሚ ያልተጠበቀ ሰርፕራይዝ አድርጓቸዋል። ሰላም ሰላም፣ ውድ ቻናል ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛ። እንግዲህ ፍፄያችን ሁሌ አስታራቂ ሆኖ ሲያስታርቅ እነ ሀይሚን በመካከል እየገባ ሰላም ሲያወርድ ነው የምናውቀው እና ዛሬ ግን ያልጠበቁትን ነገር ነው ያደረገላቸው እና ብሩኬ ቅመሟን ጣልጣል አድርገሻል እያላት ነበርና ወይ ጣል ጣል፣ አሁን እኮ ሰዎች ቻሌንጅ ላይ ሆኗል። እና ሃይሚ አሁን ቲክቶክ ላይ ነች ሙዚቃ ምናምን ምናምን፣ ያም እኮ ቢዚ ያደርጋል አይደል ቤተሰብ። እና ቅመሟ እንግዲህ ያው ወፈር ብላለች ትንሽ እየጨመር፣ ያው ጊዜ እኮ ጊዜ እኮ ማለት ነው ባለበት አይቆምም። የምሬም ነው ይኸው ያልፋል ሁሉም ነገር። አሁን ሃይሚ በቃ በወፈርኩ እያለች ዱብንቅ ስትል ነበር አይደል። አሁን ያው ወፈራለች ከወፈረች እኮ ትንሽ ቆየች። ያው እንደው እኛ ዝም ብለን ነው እንጂ ደግሞ እኮ ድንቡጭ ቡጭዬ ስታምር፣ ፎቶዋን አይታችሁ ተዛሬ በጣም ነው የምታምረው። እና እንግዲህ ምን ይደረጋል? ጊዜ ተቀያያሪ ነው። ብሩኬ ከሳ፣ ቅመማ ወፈረች። ተመስገን ነው። ብሩኬ እኮ ድሮ ማለት ነው ጉንብስ አይልም፣ እንደዚህ ብድግ ሲያረጋት እንደቆመ ነው ብድግ የሚያደርጋት የነበር። አሁን እንኳን ጉንብስ ብሎ ነው እኳ አልቻላትም እና ለማንኛውም ቅመምዬ ደስ ይላል። የምር ደስ ይላል። ወፍረት በጣም ነው የሚያምርባት በነገራችን ላይ። እና እንግዲህ የፋሲካን ዶሮ ያው ብቻዋን ነው ከነጋሽዬ ጋር ሆና ማንም የለ። ማን ነበረ ኤፍሬም ነበረ ባልጋራሽ ነው ልጋራሽ እያለ የሚያስቸግራት። አሁን ብቻዋን ነው። የምር አሳቀችኝ እኮ። እና ፍጽያችን እንግዲህ ዛሬ ያው ኤችቢ ቢኤች ነው ብቻ እንደዛ ቢ ኤች መሰለኝ ያው እንደዚህ አይነት ስጦታ ይዞላቸው መጥተዋል። ከአንገታቸው ሁሌም አይወልቅም ተብለዋል እንግዲህ፣ ልክ እንደ ፕሮሚስ አይነት ነገር ነው ያደረገላቸው ማለት ነው። ያው ከአንገታችሁ እንዳታወልቁት እያለ ሲያስጠነቅቃቸው ነበር። እና በዚህ አጋጣሚ እንደዚህ መልካም ከም ስራ የሚሰሩ ሰዎችን እናበረታታ። ስኬምር አሁን ፍጼ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ እናበረታታ ውዶች። እኔም ሸርቻለሁ እኛምር ፍፄ ማለት በጣም ማደግ የሚገባው መለወጥ የሚገባው ልጅ ነው። እግዚአብሔርን ሁሌም ሰላም የሚሰርግ ለሀይሚና ለብሩኬ ልክ ከመካከላቸው ገብቶ ሰላም የሚያሰም እሱን ያየሁት እስካሁን ድረስ ብሩኬ አስታራቂ ነው። ጓደኞቹ የሆነ ነገር ሲሆኑ በመካከል እየገባ ሲያስታርቀ የዋለው እና ለነሀይሚ ለብሩኬ ደግሞ እየቆመላቸው ፍፄና ፍፄ ብቻ ነው። እሱን ነው ማይግዲ ብዙ ጓደኛ ያላቸው ግን ፍፄ ነው ብዙ ጊዜ በመካከል ሲገባ ማየውና እና እንደዚህ አይነት ሰው ማደግ ይገባዋል። የምራ እናምላችሁ ቪዲዮ ስታዩ ላይክ እያደረጋችሁ ወደ ሀምሳ ኬ እንግዲህ ገፋ ገፋ እናርገው እና ከዛ ደግሞ ሰርፕራይዝ ምን ይሆን እናያለን ማለት ነው። እና አጠይቁኝም እንዴ ጠይቁኝ እስኪ እያለ የራሳቸውን ወሬ እያወሩ እኮ ፍጽ የነረሱት ቅመሟና ቀመሙ ሃይሚና ብሩኬ እና ሀይሚና ብሩኬ እውነት ሰው አላችሁ። አለኝ ብላችሁ የምትኮሩበት ሰው አላችሁ። እሱም ፍጼ ነው። እና ተንከባከቡት፣ አደራችሁን፣ አደራችሁን። የምሬን ነው። ፍጼን የመሰለ ሰው ማግኘት መባረክ ነው በዚህ ዘመን ላይ። እና እንደው ለሁላችሁም ፍጼን የመሰለ ጓደኛ ይስጣችሁ። ጎደሏችሁን የሚሞላ እናንተ የሆነ ነገራችሁን አይቶ የሚያውቅ ጓደኛ ማግኘት ማለት በጣም መባረክ ነው። እና ብሩኬ በጣም እድለኛ ነው። ከብሩኬ አልፎ አሁን ለሀይሚን ጓደኛ ሆኗል ፍጼና ፍፄያችን በወጣው ይተካ፣ ይሄ ልብን ደግሞ አይቀይርብ፣ ሁሌም እንደዚሁ ያጽና። የብሩኬና የፍፄ ባህሪ አንድ አይነት ነው ማለት። ትንሽ ናቸው እድሜያቸው፣ ግን ደግሞ ሰውን ያስታርቃሉ ብቻ ለሰላም የቆሙ ናቸውና ያው ማለት አብረን ያደግነው አንድ ላይ ያደግነው ነው እድሜያችን ምናምን ሲል ሰምቼ ነበር የሆነ ጊዜ ላይ ብሩኬና እንግዲህ እድሜያቸውም ተቀራራቢ ነው ብዬ አስባለሁኝ። እና ግን እጅግ የበሰሉ ጎበዝ፣ አስተዋይ ወንዶች ናቸው ብሩኬ እና ፍጼ። ታላላቆቻቸውን ሁሉ ሂደው የሚሸመግሉ ሂደው የሚያስታርቁ በጣም ጥሩ ልጆች ናቸው። ነው ፍጽዬ እግዚአብሔር ውስጥ በወጣው ይተካለን። እናመሰግናለን። ብሩኪን ስላስደሰትካቸው። እና ውዶች ያው ላይክም ሰብስክራይብም አድርጉት። እኔንም ላይክ አድርጉኝ። ውዶችን ያው እህታችሁ ነኝ። እንግዲህ ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ አድርጉኝ እኔንም።